ሰላም ጤና ይስጥልን ክብሯትና ክብሯን ውድ ቻናል የተከታዮች ለእናንተ ይመጠናሉ ያልኳቸውን አዳዲስ ጉዳዮችን ይዤ ላችሁ ቀርቤ ያለው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ቪዲዮን ላይክ በማድረግ እንድትጀምሩት ተጠይቃችኋለሁ። አስቀድመን የምንመለከተው ጉዳያችን ወደ ሀገረ ቻይና የሚወስደን ሲሆን በቻይና የሚገኝ ሎኒቭ ባዮሳይንስ የተባለ ላብራቶሪ የሰውን ልጅ ዕድሜ እስከ 150 ዓመት ድረስ ሊያራዝም የሚችል ኬሚካል ማግኘቱን አስታውቋል። የጥናቱ ዋና ዓላማ ሎኒቭ ባዮሳይንስ የተባለ ኩባንያ በቻይና ሼንዘን ከተማ በጓንግዶንግ ክፍለ ሀገር የሚገኝ ሲሆን የዕድሜ ማራዘሚያ ቴክኖሎጂን በመስራት ላይ ያተኩራልም። ኩባንያው እርጅና ሂደት የሚያዘገዩ ወይም ደግሞ የሚያስቆን ኮይን ፍሬ የተባለ ኬሚካል አምርቷል ሲሉ ገልጿል። ጥናቱ በሳይንሳዊ ምርምር ላይ የተመሰረተ ሲሆን ፕሮሳይዲን ኮንፈረንስ የተባለ ንጥረ ነገር ሲለይ አይጦች ላይ ተሞክሯል። አይጦቹ እድሜያቸው በ9 ነጥብ 4 ፐርሰንት ሲጨምር ኬሚካሉን መጠቀም ከጀመሩ በኋላ ግን ህይወታቸው በ64 ነጥብ 2 ፐርሰንት መራዘሙ ታውቋል። በአይጦቹ ላይ የተሳካው ይህ ቴክኖሎጂ በሰዎች ላይም ለመሞከር ዝግጅት እየተደረገ መሆኑን ሲገልጹም የኩባንያው ኃላፊ አስተያየት የሎኔቭ ባዮሳይንስ ዋና ስራ አስፈጻሚ የሆኑት ሉኮንግ የ150 ዓመት መኖር በእርግጠኝነት ሊደረስበት የሚችል ዕድሜ ነው፣ እናም በቅርብ ዓመታት ውል ሊሆን ይችላል ሲሉ ተናግረዋል። ቻይና በባይ ቴክኖሎጂ በአርቲፊሻል ኢንቴልጀንስና በሌሎች ቴክኖሎጂዎች ከምዕራብ ዓለም ጋር ለመስተካከል አልፎም ለመብለጥ ጠንካራ ስራ እየሰሩ እንደሆነና ፍላጎትም እንዳላቸው ገልጸዋል። እርጅናን ለመከላከል ለሚሰራው ኢንዱስትሪ ቅድሚያ በመስጠት ለምርምር የሚሆን በቢሊዮን ዶላር የሚቆጠር ገንዘብ መመደባቸውንም አስታውቀዋል። የምርምሩ መሻሻል በጣም ፈጣን ነው። ከጥቂት ዓመታት በፊት ስለ ጉዳዩ ምንም የሚታወቅ ነገር አልነበረም። አንዳንድ ምሁራንም እንደ ሃርቫርድ ሜዲካል ስኩል ፕሮፌሰር ቫይዲን ግላዲያቪቭ መራቢያውን አሁን ወደ ኋላ ቀርተዋል ብለዋል። ፕሮፌሰር ቫይዲም የቻይና ተመራማሪዎች በእርጅና መከላከል በኩል በፍጥነት እየደረሱበት መሆኑን በቅርቡ በቻይና በተካፈሉባቸው ሁለት ሳይንሳዊ ኮንፈረንሶች ላይ መመልከታቸውን ገልጸዋል። በአሁኑ ወቅት የቻይና አማካኝ የሰው ልጆች እድሜ 77 ዓመት ደርሷል። ይህም ከዓለም አማካኝ እድሜ በአምስት ዓመት ይበልጣል። ሆኖም ግን ከጃፓን አማካይ ዕድሜ 85 ዓመት አሁንም ወደ ኋላ ቀርተናል ሲሉ ያሳወቁ ሲሆን፣ ቀደም ሲል በቻይና ሀብታም አሜሪካውያን ካልሆኑ በስተቀር ማንም ስለ እርጅና መዘግየት አያወራም ነበር። አሁን ግን ቻይናውያን ዕድሜያቸውን ለማራዘም ፍላጎት ያላቸው ሲሆን ለዚሁም የሚያስፈልገውን ገንዘብ በአጠቃላይ ለመክፈል ዝግጁ መሆናቸውንም ገልጸዋል። አስቀጥለን የምንመለከተው ጉዳያችን ወደ ጂንካ ከተማ የሚወስደን ሲሆን በደቡብ ኢትዮጵያ ክልል አሪ ዞን ጂንካ ከተማ ከሰሞኑ ምንነቱ ባልታወቀም የአምስት ሰዎች ህይወት ማለፉ ተሰምቷል። ጉዳዩ በጂንካ ከተማ ነዋሪው ዘንድ መረበሽ መፍጠሩን የተናገሩ ሲሆን ሰው ተጨንቆ ነው ያለው። ሀዘን እንኳን ለመሄድ ፈርቶ ነው የሚቀረው። በደፍረት የሚሄድም አለ። የመረበሽ ስሜት ውስጥ ነው ያለነው ሲሉ ሁኔታውን ገልጿል። ምንነቱ ባልታወቀ ህመም ወደ ጂንካ ሆስፒታል ገብተው የነበሩ ሶስት ሰዎች ውስጥ አንዱ በሆስፒታሉ ህይወቱ ያለፈ ሲሆን ሁለቱ በሪፈር ወደ ሐዋሳ ሪፈራል ሆስፒታል ሲሄዱ አንደኛው ታማሚ መንገድ ላይ፣ አንደኛው ታማሚ ደግሞ ሐዋሳ ሪፈራል ሆስፒታል ከደረሰ በኋላ ህይወቱ ማለፉን ስሚያ ይጠቀስ ካሉ አንድ በጂንካ ሆስፒታል ከሚሰሩ ሐኪም አረጋግጠናል። በጂንካ ሆስፒታል ተኝተው የታከሙ ከነበሩና ሪፈር ከተደረገላቸው ታማሚዎች ጋር ግንኙነት የነበራቸው ሐኪምና ነርስ ህይወታቸው ማለፉ ከዚሁ ጋር ተያይዞ ተገልጿል። ለጊዜው ምንነቱ ባልታወቀም በአጠቃላይ አምስት ሰዎች ህይወት ሲያልፍ ጉዳዩ በጂንካ ከተማ ከፍተኛ ጭንቀት መፍጠሩን ተናግረዋል። ታሞ የመጡትና የሞቱት በአንድ ቤተ ክርስቲያን የሚያገለግሉና አብሮ የእንቀሳቀሱ የነበሩ ሶስት ሰዎች ናቸው። በአስር ቀናት ልዩነት ትላንት ከትላንት ወዲያና ዛሬን ጨምሮ በአጠቃላይ አምስት ሰዎች ሞተዋል። ህይወታቸው ካለፈ ውስጥ ሁለቱ ከታማሚዎች ጋር ንክኪ የነበራቸው በጂንካ ሆስፒታል ሊሰሩ የነበሩ ሐኪምና ነርስ ናቸው። ሐኪሙና ነርሱ ካለው የስራ ባህሪ አንጻር ቀጥተኛ ንክኪ ከሰዎች ጋር ቢኖራቸውም የህመማቸው ምክንያት ከንክኪያቸው የተነሳ ነው ብሎ ለማለት ትንሽ የጠለቀ ማጣራት ይጠይቃልም። ለጊዜው ምልክታቸው ተመሳሳይ መሆኑ ብቻ አዲስ ወረርሽኝ ነው ለማለት አያስደፍርም። ታማሚዎቹ ሲመጡ ያሳዩት የነበረው ምልክት የውብ አይነት ምልክት ነበር። አንዳንዶች ደግሞ በአፍና በአፍንጫቸውና በማስቀመጥ ምልክት ያሳዩ ነበር። አንደኛው ጂንካ ሆስፒታል ነው ያረፈው። አንደኛው መንገድ ላይ ነበር ያረፈው። አንደኛው ደግሞ ሐዋሳ ሪፈራል እየተረዳ ያለ አርፏል፣ ሲሉ ገልጸዋል። የዛሬ ሁለት ሳምንት አካባቢ አንድ ታካሚ ተመሳሳይ ምልክቶችን አሳይቶ አርፎ ነበር። ተረስቶ ከቀየበ በኋላ አንድ ሳምንት በኋላ ካረፈው ሰው ጋር ንክኪ የነበራቸው እነዚህ ሰዎች ምልክት ማሳየት ጀምረዋልም፣ ሲሉ ገልጸዋል። ሪፈሪ የተደረጉት ባለፈው ሳምንት አርብ የነበሩ ሲሆን አንደኛው ታማሚ በሆስፒታሉ እያለ ሲያርፍ፣ ሁለተኛው ሰኞና ዛሬ ረቡ ጠዋት ህይወታቸው አልፏል። የዞኑ ጤና መምሪያ ለጊዜው ምንም ያወጣው ነገር የለም። ጅንካ ሆስፒታል ውስጥ እንቅስቃሴ አለ። ጉዳዩን ለማጣራት ከክልል ከመጡ ሰዎች ጋር እየሰሩ ነው ሲሉ ገልጸዋል። የአሪዞን ጤና መምሪያ ምን ምላሽ ሰጠ? የአሪዞን ጤና መምሪያን በጉዳይ ላይ አነጋግሮ ጉዳዩን በፌዴራል ደረጃ ጭምር መግለጫ የሚሰጥበት ስለሆነ ለጊዜው ምንም መረጃ መስጠት አንችልም የሚል ምላሽ አግኝቷልም። የዞኑ ጤና መምሪያው የላቦራቶሪ ናሙና ምርመራው ገና አላለቀም፣ ምርመራ ላይ ስለሆነ ሲረጋገጥ በፌዴራል ወይም በክልል ደረጃ መግለጫ የሚሰጥ ይሆናል ሲሉ ተናግሯልም። ጤና መምሪያው ሁለት መረጃ ሲጠናቀቅ በፌዴራል ወይም በክልሉ በኩል ይፋ ይደረጋል ከማለት በዘለለ የምርመራ ውጤቱን መቼ እንደሚገለጽ እና ሌሎች በዝርዝር ጉዳዮች ላይ ተጨማሪ ማብራሪያ ለመስጠት ፈቃደኛ ሳይሆን ቀርቷልም። በጉዳዩ ዙሪያ የጤና ሚኒስቴር ከቀናት በፊት መረጃ የወጣ ሲሆን እስካሁን ድረስ ስምንት ሰዎች በበሽታው የተጠረጠሩ መሆናቸው ታውቋል። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌቨር በሽታ መከሰቱን በቅኝት መረጋገጡን ባወጣው መግለጫ ገልጿል። በደቡብ ኢትዮጵያ ክልል የተከሰተውን የሄሞራጂክ ፌቨር በሚመለከተው የጤና ሚኒስተርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የጋራ ጋዜጣ መግለጫ አውጥተዋል። መግለጫውም የተከሰተውን በሽታ ምንነቱ በመረጋገጥ ላይ ያለ ሄሞራጂክ ፌቨር ሲል የጠራው ሲሆን እስካሁን ድረስ ስምንት ሰዎች በበሽታው የተጠረጠሩ መሆናቸውን መሳውቀዋል። ስለ ሞቱ ሰዎችን በመግለጫ ያለው ነገር የለም። የጤና ሚኒስተር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት ለመውጣት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገሞችንና የላብራቶሪ ምርመራዎችን፣ የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የህክምና አገልግሎት አሰጣጥ እያጠናከረ እንደሚገኝ ያሳውቋልም። በሚመለከታቸው የባለድርሻ አካላትና ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ህብረተሰቡ ህመሙን ለመከላከል የተላለፉ ምክር ሀሳቦችንና ጥንቃቄዎችን ተግባራዊ እንዲያደርግ አሳስቧልም። ሚኒስትሩ ያስተላለፏቸው ምክር ሀሳቦችና ጥንቃቄዎች በአፍና በአፍንጫና ሌሎች የሰውነት ክፍሎች የመድማት ትኩሳት፣ ማስቀመጥና ማስመለስ ምልክቶች ኖሩ ወደ ህክምና ተቋም መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባ ገልጸዋል። ምልክት ከታየበት ማንኛውም ሰው ጋራ ንክኪ በሚኖርበት ጊዜ ራስን የመከላከል ዘዴዎችን መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት፣ ማንኛውንም ጤና ተቋም በታካሚዎች ላይ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞሬጂክ ፊቨር መልስ በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ እንደሚያስፈልግ በመግለጫው ጠቅሰዋል። የመጨረሻችን ወዳደረግነው መረጃችን ስናልፍ ድምጻችን ይሰማ ፍትስክ እናገኝ እንታገላለን። አሁንም ለመብታችን እንሰዋለን። የትግራይ ኃይል አባላት ሰላማዊ ሰልፈኞች የተናገሩት ሲሆን በጸደቀ ደንብ መልስ ምት ይህ እንደተሰጠው የተናገረውና በሚዲያዎች በይፋ የተዘገበው የትግራይ ኃይል አባላት የመብት ጥያቄ እንደገና አገርሽተዋል። ዛሬ ሐሙስ ዳ4 2018 ዓ ም ከአዲግራት ወደ መዕለ የሚወስደው ዋናው የመኪና መንገድ የመብት ጥያቄ ባነሱ የትግራይ ኃይሎች አባላት ተዘግቶ ውሏል። የሰራዊቱ አባላት ዛሬ በአዲግራ ከተማ ዋና ዋና መንገዶች ባካሄዱ ሰላማዊ ሰልፍ ደሞዛችንና መሬታችን ይሰጠን፣ መሪዎቻችን ድምፃችን ሰምተው መልስ መስጠት ሲገባቸው ተደብቀውብናል። ፍትህ እስክናገኝ እንታገላለን። አሁንም ለመብታችን እንሰዋለን ድምጻችን ይሰማ ጥያቄያችን የማይመለስ አይምራ አይምራን የሚሉና ሌሎች መፈክሮችንም ሲያሰሙ ተደምጠዋል። ጥያቄያችን አልተመለሰም፣ የተገባልን ቃል አልተፈጸመም። ያሉት ሰላማዊ ሰልፈኞች ከጠዋት ጀምሮ የዘጉት ዋና ዋና መንገዶች እስኪከፈቱ በአገር ሽማግሌዎችና በከተማ አስተዳደሮች ቢለመኑም የሚመለከተውን አመራር ሳያገኙ እንደማይከፍቱ በመንገድ ይህንን መረጃ እስከተዘጋጀበት እስከ ቀኑ 11 ድረስ ፈቃደኞች ሳይሆኑ ቀርተዋል ከጥቅምት 3 እስከ 7 2018 ዓ ቀናት ዋናው የመኪና መንገድ በመዝጋት የተካሄደው የትግራይ ኃይል አባላት ሰልፍ ተቃውሞ ተከትሎ የትግራይ ጊዜያዊ አስተዳደር የክልሉ የጸጥታ ኃይሎች ተጠቃሚን እንደሚያረጋግጥ ረቂቅ ደንብ ማጽደቁ ይታወሳል። የጸደቀው ደንብ መሰረታዊ ፍላጎቶች፣ የሕክምና አገልግሎቶች፣ የቤት መስሪያ መሬት፣ በመንግስታዊና መንግስታዊ ያልሆኑ ተቋማት የሚሰጥ የክብር አገልግሎት፣ ትምህርትና ስልጠና፣ ሌሎችም ጥቅማጥቅሞች ያካተተ እንደሆነ ዘግበዋል። የጸደቀው የትግራይ ኃይል አባላት ተጠቃሚነት ደንብ ለረጅም ጊዜ ጥናት የተደረገበት፣ ከጸጥታ አመራሮች ውይይት ሲካሄድበት የቆየ ነው ቢባልም ከአንድ ወር በኋላ የትግራይ ኃይል አባላት ተቃውሞ መልሶ አገርሽቷልም ሲሉ ተናግረዋል።